ሰሜን ኮሪያ ወደ ኮሪያ ልሳነ ምድር እየቀዘፈ ያለውን ዩኤስ ካርል ቪንሰን የተሰኘ የአሜሪካ የጦር አውሮፕላን ተሸካሚ መርከብ ልታሰምጥ እንደምትችል አስጠንቅቃለች። አውስትራሊያ በጭፍን አሜሪካን የምትከተል ከሆነም በኒኩሌር እንደምትመታት ፒዮንግያንግ እየዛተች ነው። የአሁኑ የሰሜን ኮሪያ ማስጠንቀቂያ የመጣው በምዕራባዊ ፓሲፊክ ሁለት የጃፓን ባህር ኃይል መርከቦች ከአሜሪካው ግዙፍ የጦር መርከብ ጋር የጦር ልምምድ መጀመራቸውን ተከትሎ እንደሆነ እየተነገረ ነው። ሰሜን ኮሪያ የሚሳይል ሙከራዎች በማድረጓ እንዲሁም በአሜሪካና በቀጠናው በሚ በሚገኙ አጋሮቿ ላይ ጥቃት እንደምትሰነዝር ስጋት በመኖሩ በኮሪያ ልሳነ ምድር ውጥረት ተፈጥሯል። በዚህም ምክንያት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጦር አውሮፕላን ተሸካሚ ግዙፍ መርከብን ወደ ኮሪያ ልሳነ ምድር እንዲያመራ አዘዋል። የአሜሪካ ምክትል ፕሬዝዳንት ማይክ ፔንስ መርከቡ ወደ ስፍራው በቀናት ውስጥ ይደርሳል ቢሉም በዝርዝር ያሉት ነገር የለም። የሰሜን ኮሪያ ገዢ ፓርቲ ልሳን የሆነው ሮድሬግ ሲኒሙን ጋዜጣ ባስነበበው ጽሑፍ ሰሜን ኮሪያ በአንድ ተኩስ የአሜሪካን ኒውክሌር የጫነ የጦር አውሮፕላን ተሸካሚ መርከብን መደምሰስ እንደምችል ጠቁሟል፣ ሲል አልጀዚራን ጠቅሶ ኤፍቢሲ ዘግቧል። አዳዲስ ወቅታዊና ጠቃሚ መረጃዎች በየጊዜው እንዲደርሱ ቻናላችንን ሰብስክራይብ ማድረጎ እንዳይዘነጉ።